ዛሬ ረፋድ ላይ አንድ የሚያሳዝን መረጃ ተሰምቷል። የድምፃዊ አንዷለም ጎሳ ባለቤት የሆነችው ቀነኔ አዱኛ በድንገት ህይወቷ አልፏል። ስለ አሟሟቷን ፖሊስ እያጣራ መሆኑ ተገልጿል። ብስራት ለመላው ቤተሰቦቿና ለወዳይ ዘመዶቿ መጽናናትን ይመኛል። የቀድሞ የፊሊፒንስ ፕሬዚዳንት ሮድሪጎ ጁቴሬት በወጣባቸው የእስር ማዘዣ በቁጥጥር ስር ውለዋል። የቀድሞ የፊሊፒንስ ፕሬዚዳንት ሮድሪጎ ጁቴሬት በወጣባቸው የእስር ማዘዣ በቁጥጥር ስር ውለዋል። የቀድሞ የፊሊፒንስ ፕሬዝዳንት ሮድሪጎ ጁቴሬት በአደንዛዥ እጽ ላይ ጦርነት እየተባለ በሚጠራ ወቅት በሰብአዊነት ላይ የተፈጸመ ወንጀሎችን ፈቅደዋል የሚለውን ውንጀላ እየመረመረ ያለው ዓለም አቀፍ የወንጀለኞች ፍርድ ቤት አይሲሲ ባወጣው የእስር ማዘዣ በቁጥጥር ስር ዋሉ። ጁቴሬት በሆንግ ኮንግ እየደረሱ በሚላን አየር ማረፊያ ማክሰኞ ዕለት ተይዘው በቁጥጥር ስር መዋላቸውን የፊሊፒንስ መንግስት ያሳወቀ ሲሆን ዓለም አቀፍ የወንጀለኞች ፍርድ ቤት ጥያቄ በዓለም አቀፍ የፖሊስ ኤጀንሲ በኢንተርፓል በኩል ተይዘዋል ጠቅላይ አቃቢ ህግ ለቀድሞ ፕሬዚዳንት በሰብአዊነት ላይ ለሚፈጸሙ ወንጀሎች የእስር ማዝዣ ማውጣቱን ገልጾ ነበረ ክሱ ከ2016 እስከ 2022 በስልጣን ላይ በነበሩበት ወቅት ጁተሬት የጸረ አደንጻሽ ህግ ላይ ተግባራዊ አድርገዋል ተጠርጣሪዎቹ በህግ አግባብ ያለው ሂደት ተነፍገዋል በሚል ህጻናትን ጨምሮ በሺዎች የሚቆጠሩ ሰዎች ተገለዋል የሚል ቅሬታም ቀርቧል የቀድሞ ፕሬዝዳንት የእስር ህጋዊ ጥያቄ አንስተዋል ህጉ ምንድን ነው የሰራሁት ወንጀልስ ምንድነው ሲሉ ሲሉ ጁቴሬት በልጃቸው ቬሮኒካ ጁቴሬት ማህበራዊ ሚዲያ ላይ በተጋራው ቪዲዮ ላይ ተናግረዋል። እዚህ የሆኔን ህጋዊ መሰረት አሁኑኑ አስረዱኝ ምክንያቱም ወደዚህ የመጣሁት በራሴ ፍላጎት አይደለም ሲሉ አክለዋል። ቅዳሜ በሆንግ ኮንግ ባደረጉት ንግግር እንደ ፕሬዝዳንት ለፊሊፒንስ ህዝብ በርካታ ተግባራትን ማከናወናቸውን ተናግረዋል። የጁቴሬት የስድስት ዓመታት የፕሬዝዳንትነት ዘመን ውስጥ ከሰባት ሺህ በላይ ሰዎች በአደንዛዥ ዘመቻ መገደላቸውን የፖሊስ መዝገብ ያሳያል። ሆኖም የሰብአዊ መብት ተሟጋች ግድያው ባልታወቁ ሰዎች የተገደሉ ሰዎች ቁጥር ከ ከሰላሳ ሺህ በላይ ይሆናል። የተወሰኑት የተገደሉት የፖሊስ አባላት መሆናቸውንም ተናግሯል።